ወረን ከዚህ ጻላክሙ አለ። ስለዚህ ዓለም ይጠላቸዋል። ዓለም ሰው ያፈክር ይያው ዓለም የሚወድ የራሴ ራሱ ይሆናል። አሁን ዛሬ ከኛ ይልቅ ዓለም ይዞት ያለም ማን ነው ስታዩ ራስ ራሱን የሚያነሳሳለት ነው፣ ጌታ ተናግሮታል። ስለዚህ እናንተ ካለም አይደላችሁም ያላቸው አሪያት ናቸው። ስለዚህ ዓለም ይጠላችኋል። አንድ ነገር በሚነሳበት ጊዜ አላውያን እንኳን ያውቁታል። አላውያን ቀድሞ ምን እናደርግ ሲሉ ግንዱን እንቁረጥ ነው። ቀድሞ ግንዱን የዲዮቅልጥያኖስ ያን ሁሉ አርባ ዘመን ምዕመናንን አንገት አንገታቸውን እያስቆረጠ ሲጨርሳቸው መልሰው እየበዙ መገኘ እየበዙ መገኘ በኋላ እለታት አንድ ቀን ምን አለ እኔ በቀን እልፍ ሁለት እልፍ ሺህ ሁለት ሺህ ያህል እንኳን ሳላስገድሉ እያላውቅምና እነዚህ ክርስቲያኖች የሚበዙት ምክንያታቸው ምንድን ነው ብሎ ጠየቀ። ነገረ ሰሪ ግብድጋለን እንዴ እንዴት መስሎሃል? እንትን ግንድ ካለ ስር ይጠፋል። ማ ነው ስር ካለ ቅርንጫፍ ይጠፋል። ግንድ ካለ ቅጠል ይጠፋል። አሉታል። ስለዚህ እንደዚህ እንደሆነው ደግሞ ግንዳቸው፣ መምህሩ አንተ እልፍ ብታሳረግ

እናንተ ከዓለም ስላይደላችሁ ዓለም ይጠላችኋል። ዓለም የሚወደው የሚስማማውን ነው የሚያጨረጭብለት ነው ብሎ ስለ መምህራን ተናግሯልና ፈተና ይቻሉ ማለት ነው። አሁን ብዙ ነገር ታልፎ ነው ከዚህ የተደረሰው። እና መምህራን አልጋ ባልጋ የሚሆን ነገር ስለሌለ እግዚአብሔር ምችሏቶን ማስቻሉን ይስጥልን። ለመምህራን ነው የምለው። አባታችን እግዚአብሔር ይስጥዎት። አዩ ይሄ ጉባኤ የሚጠራ ነገር የሚጠሩት እርስዎ ነው። ይሄን የነበረውን ነገር አስቀጥለው ብዙ እያስተዋወቁት ነው። ይሄ ምድሳት በቀላል ነገር አልታደሰም። በጣም ቅርስ ከመሆኑ የተነሳ ብዙ ገንዘብ ወጭ ተደርጎ ነው እንትን ያለ ይሄውም የእርስዎ መበርታትና ቦታው በመታወቁ ነው ለማለት ነው እና ጉባኤውን ቢደግፉ ደቀ መዛሙርቱ ቢደግፉ አብረው ቢሆኑ እግዚአብሔር ከሚፈልጉት ዓላማ ላይ ቁጭ አድርጎታልና፣ ቁጭ አድርጎት እርሶን የሚያስቡ እግዚአብሔር ያክብርልን። ጉባኤን የሚደግፍ ሁሉ እግዚአብሔር ይደግፈዋል እና አምላክ ምንጊዜም ትኩረቱ ጉባኤ ላይ ስለሆነ እግዚአብሔር ደውሉን ከደረበ ላይ ያውልልን። ለዛሬው ቅድም እንደተመረቀው እነዛ ሊቃውንት ደግሞ ደግሞ እነሱም ዘርፍ የሚያበዙ ያደርግልን። ቅድም እንደተባለ በመድረኩ ላይ እንዲሁ ላስተምር የሚል በዚህ ዘመን እየጠፋ ነው ላስተምሩ ነው ዘንድቼ ጉባኤ ላስተምርም የሚለው እየቀረ፣ ተነስቼ ትልቅ ደሞዝ ካለበት ይጀቆቅ ወጥተለባል እያለ የሚያስብ ስለበዛ እስካሁን ይኸው። አንዳንዶቹ ችግራቸውን ችግር አድርገው ቁጭ ብለው ስላስተማሩ ነው ይኸው ሁሉ የተገኘ እንጂ፣ እንደው ክንፋቸውን እያነሱ የሚወርቁ ከሆነ ይኸው ሁሉ አይገኝ ይችላል። እና የምታስተምሩ መመራል እግዚአብሔር፣ እንደው ጉባኤውን ይጠብቅልን። ጉባኤውን እንደምን እንደምን እንዳልኩት